የቻናል ቤተሰቦች፣ አሁን ወደ እነሱ ልንሄድ ነው። ሙቀቱ ሙቀት አይደለም። እንዴት አባቱ እንደሚሞቅ እኔን እራሱ በቃ ላብ በላብ አርጎኛል ማለት ነው። አሁን ወደ እነሱ እንሄዳለን። እዚህ ጋ ነው ያሉት። ይኸው ቤታቸው ይህን ይመስላላቸዋል፣ ይታያቸዋል። አስቡት እንግዲህ ሙቀቱ ሙቀቱ ሙቀት እንዳይመስላቸዋል። ለእኛ ሙቀት ነው ያለ። እንደዚህ ነው የሚታሸገው፣ እንደዚህ ሰውየው ማለት ነው። እንዴት ነው ይሄ ማለት ነው? የኢትዮጵያን ይሄ አርቲስቶች ሲሞቱ ምናምን መቃብር የሚቀበር እንደዚህ በሳን ያኔ የኢትዮጵያ አርቲስት ሲሞት ማለት ነው እንደዚህ አይነት ነው የሚቀበሩት አይደለ መሬት ላይ አይቀበሩም እንደ ማንኛውም ሰው የእነሱ ይለያል ለምን እኔ ግን ጥያቄ አለብኝ ለምንድን ነው የኢትዮጵያ አርቲስቶች የኢትዮጵያ አርቲስቶች ወይ በቃ እንትን ሲሉ ማለት ነው ሲሞቱ ለምንድን ነው እዚህ ውስጥ የሚቀበሩት የብቻቸው መሬት ላይ አይደለም ለምንድን ነው እኔ ሁሌ ጥያቄ ይሆንብኛል እና ለምንድን ነው አልኩ እና አሁን ይሄን ሳይት እዛ ላይ ማለት ነው ይውላችሁ ታያችሁ ታያችሁ ይሄ ማለት ነው አሁን ተከፍተዋለሁ። ውይ በኃይለኛው ነው የሚዘጋው። ይውላችሁ እንድታባቱ ኦ፣ እንዳይወጡ ነው። በነገራችን ላይ እንደዚህ የሚዘጋው እና መከፈት ይከፈታል። ቆይ ተከፈቱ፣ ታይ ይሄ ይመስላል ማለት ነው። ይውላችሁ ካሜራውን ላዙሮ እና ይውላችሁ፣ ለነዚህ ጋር እንደዚህ ተዘግተዋል። ግን አሁን ሙቀት ስለሆነ በጣም ብዙ ነበሩ እየሞቱ አለቁ። ሙቀቱ እንኳን እሱን እኛንም አልቻልንም፣ እንኳን እንሰሳቶቹ ይቅርና ይኸውላችሁ ያ እንዴት እንደሚያምሩ ሀያ ሀያ ብር ነው የሚሸጡ እዚህኛ ጋር አንዱ ማለት ነው። ግን በጣም ወደ ሰላሳ አምስት ነበሩ። ይኸው ሙተው ሙተው ስንት ቀሩ? እነዚህ ብቻ ቀሩ ማለት ነው። ያት እንደምታያቸው እነዚህ ታያቸዋል። ሙቀቱን አልቻል አልጫሉ ማለት ነው። ቀስ ቀስ ያ ኧረ ተው እንጂ ይውላችሁ ቦፎችለ ዜጋ በጣም ብዙ ነበረ 3አምስት ነበሩ ማለት ነው። አሁን ከሙቀቱ የተነሳ እነዚህ ብቻ ቀሩ ማለት ነው እና እሃ ዜጋ እንቁላል የሚጥዱበት ነውእና ከሙቀቱ ይሄ በጣም ነው የሚያማምሩት ግን ሞተው ሞተው ሞተው ሞተው ያለቁት። ምክንያቱም አሁን ላይ በጣም ሙቀቱ አርባ ሁለት ላይ ደረጃ ነው፣ ስ አቀሩ ማለት ነው። ሲያሳዝኑ ሲያዛዝናች። እና ምግባቸውን ደግሞ አብረን እናያለን ማለት ነው። ምን አይነት ግን እንደሚበላቸው ምግባቸው ማለት ነው። በዚህ እንግዲህ አንዳንድ የሚፈልግ ካለ እህል የሚፈልግ ካለ ይኸው ላችሁ ይሄ ከኛ ጋር የምታዩት ማለት ነው። ይሄ እንትን ነው ጠላ ይሆናል ለጠላ ለእንጀራም ይሆናል። ይህ በተለይ ነጩ ከጤፍ ለእንጀራ ይሆናል። ስንዴም አለ ገብስም አለ በቆሎ ድፍልቅርቅ ያለ ነው። ይሄ እነሱ ምግብ ነው ማለት ነው። ይኸው ላችሁ ታያችኋል። ወፎች የሚበሉት ነው ማለት ነው። አሁን እንዳጋጣሚ አንዷ ወጥታ እሷን እንይዛለን ብለን ስንፈልግ ስንፈልግ አመለጣችን ማለት ነው። እንዳጋጣሚ ሰውየው አልነበረም ሹፌሩም ፈርቶ ለኛ አላቅም። እንግዲህ ያው ቀኛ ሰውዬ ይቆጣ ማለት ነው። አንድ ወፍ ካሄደ በጣም ነው የሚቆጣው። ና ያው ሀያ ሀያ ብር ስለሆነ የሚገዛው። ያው በሙቀቱ ምክንያት አሁን ላይ ፀሐይ ስለሆነ በቃ ወጥተው ወጥተው አለቁ ማለት ነው። እና ምግባቸውን ግርም አለኝ የሁላችሁ ምግባቸው ይሄ። እንግዲህ አስቡት እስቲ፣ የክፍለ ሀገር ልጅ የሆናችሁ ይህን ታቆጣላችሁ፣ ይህን ታቆጣላችሁ፣ መቤቴን ታቆጣላት። አናውቀውም እንዳትሉ ራሳችሁን ከተማ ከተማ እንዳታወሩ እሺ። እና ይሄ ለእንጀራ ይሆናል ማለት ነው። የሁላችሁ ይሄ ከይሄ በተለይ ነጩ ነጩ ከጤፍ ጋር በጣም ቆንጆ ነው። በቃ ጤፍ በሉት፣ ይሄ ነጩ ጤፍ በሉት፣ ንጹህ ነው። በቃ እንዴት ነው ስንዴ አሁን ውድ ነው አይደለ? ጤፍና ስን እንደዛ ማለት ምንም ነገር የሌለው ማለት ነው። እዚህ ጋር ደግሞ የሁላችሁ ወፎቹ ይበሉታል ማለት ነው። የሁላችሁ እስኪ እንግዲህ ማን ነው አንዳንድ የሚፈልግ አንዳንድ የሚፈልግ እንግዲህ አይዋ፣ የሁላችሁ ታያቸዋለህ። አንዳንድ የሚፈልግ ማለት ነው። አ 50 ኪሎ እዚህ 50ው ኪሎ 25 ብር ያለው የሚሸጠው ማለት ነው 50ው ኪሎ፣ እና ይሄ እነሱ ምግብ ነው። ግን አሁን በቃ ምን ታደርግታላችሁ? ሙተው ሙተው አለቁ፣ ሞቱ፣ በቃ እንዳለ ሞቱ። ይሄ ምግባቸው ማለት ነው። ስለ ነበረን ቆይታ እናመሰግናለን። የቻላን የቤተሰቦች እስቲ አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያረጋችሁ ተባበሮን፣ አበረታቱኝ ማለት ነው። ነባሮቹም ደግሞ ላይክ፣ ኮሜንት፣ ሸር እያረጋችሁ እንግዲህ የክፍለ ሀገር ልጆች ማለት ነው። የት ናችሁ? የት ናችሁ? የት ናችሁ? እኔ አላቅም ማለት፣ ያው ክፍለ ሀገር ስትወለዱ ብዙ ነገር ትዝ ታለህ ለዛ ነውይች እና ይኸው ላችሁ፣ እንዴት አባቱ እንደሚያምር እንግዲህ። እኛ እዚህ ጋር ለጠላ ነው በብዛት ገብሱ ለጠላ ነው፣ ብቻ ለብዙ ነገር በጣም ያኔ ይሄ ምርጥ ነው፣ በጥቅሉ ስነግራችሁ ማለት ነው። እና አሁን ይሄ ስንት ይሆናል? በኢትዮጵያ ይሄ አንዱ ሙሉ ስንት እንሆናል ማለት ነው። እና ይህንን ምሳሌ ውዴ ቻናል የቤተሰቦች በያላችሁበት ሰላማችሁ ብዙ በል ውድ ሀገረ ልጆች። እና ዛሬ ይኸው ላችሁ፣ እንደዚህ እየተጫወትኩ ነው ማለት ትዝ አለኝ። ገበያ ስትከድ እንደዚህ ተሰፍሮ ነው አይደለ? ኧረ አይሞሉትም ገበያ አይሞሉትም፣ አይሞሉትም ገበያ ላይ ውዶች። እኔ እንደዚህ ግን የወፎች ነው ማለት ነው። እና እኔን ይመስላል ላይ ውዴ ቻናሌ፣ ሰላም ሰላም ቤተሰብ እንዴት ናችሁ? የሁላችሁ ድመታችን ትናንሾች ድመት አሉ ማለት ነው። እና ሙቀቱ ሙቀት አይደለም እዚህ ጋር እ ውሀ እያረኩላችሁ ነው ማለት ነው። አልቻሉትም ሙቀቱ ሙቀቱ አልቻሉትም። እና እዚህ ጋር በዛ ቁጥ ስለሚሉ አሳዘኑ ታውቃላችሁ፣ በጣም አሳዘኑኝ ማለት ነው። አሁን እዚህ ጋ ባለፈው ዜዛ ቴማትን ዘርችብ የነበረው ቦታ ነው ማለት ነው። ውድ የሀገሬ ልጆች ሰላም ሰላም፣ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን፣ እኛ ደህና ነን። ሙቀት እንዴት ይዟችኋል? ውድ የሀገሬ ልጆች ሙቀቱ አልተቻለም። አሮቼ፣ ፍቅሮቼ ኃይለኛ ሙቀት ነው ያለ እና እንደዚህ ማርከፋከፍላቸው ማለት ነው እዚጋ እኛ ጋር ድመት በጣም በብዛት ድመት አሉ ማለት ነው። እና ድመት ስላሉ በቃ አሁን እንደምታዩት ሙቀት ስለሆነ በጣም ስለሚሞቅ እንደዚህ ውሃ እንኳን ባር ሳርከፈክፍላቸው እዚህ ላይ መተኛት ትችላሉ ማለት ነው። ቢያንስ ያቀዛቅዛቸዋል ብዬ ከዛ ማለት ሁሌ ነው፣ ያኔ በየቀኑ ነው ውሃና ማርከፈከፈው ይህም ቦታ ማለት ነው። ግን ለምን አልቀርጥላቸውም? ለወደ ቻናሌ ቤተሰቦች ብዬ እየቀረጥላችሁ ነው ማለት ነው። ውድ ሀገሬ ልጆች ሁላችሁ እንዴት እንደሚሆ ያት አሁን አዲስ ልጅ የተወለዱ ያት ስ ማለት ነው። እና አሁን በሙቀት ስለሆነ የተወለዱ አልቻሉትም ማለት ነው። በጣም ሙቀት አለ እዚህ እኛ ጋ፣ እንዴት እንዴት እንደሚሞቅ ልነግራቸው አልችልም። እና እንደዚህ ለምን አላልከሳክፍላቸው ብዬ መቀረጥ ቪዲዮ ማቅረጽ ጀመርኩ ማለት ነው። ውድስ ይሄ ሁላችን ደስ ትርከፍ ታረጋግላችሁ። አሁን እኔን ስላዩ ነው የተበታተን። እሺ እዚህ ላይ ነው የሚያመችው ታውቃለህ፣ እዚህ ላይ ነው ቁጥ ምን አሁን እንደዚህ ሆር ከፍ ከፍ ካለ አሪፍ ነው ማለት ነው። ያኔ ቢያንስ የተወሰነ ሰኔ አጋባጋቸው እና ሙቀቱ ዘንድሮ ያው ማለት የታወቀ ነው። የዚህ ሀገር ሙቀት የታወቀ ነው። ግን እንኳን እንስሳት ይቅርና እኛ ራሱ ሙቀቱን አልቻልነውም። እና እንደዚህ ውሃውን ረጨት ረጨት ስላረግላቸውና አሁን ምን ስላዩ ነው። እኔ ላ ሲያጡ ወጥቶ ይኸው። እና አሁን እዛ ጋናቸው ያሉት ማለት ነው፣ ይታያቸዋል። እዛ ጋናቸው ያሉት አሁን እኔ ውሃውን አርከፍከፍ ስጨርስ ይሄዳሉ ማለት ነው። እና ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ያው በዛውም ግቢ እያጠብኩ ስለሆነ ኑ ብያቸዋለሁ እኔ ለእናንተ እና ዛጋ ደግሞ የሆነ ቦታ ወስዳችኋለሁ። ወፎች አሉ፣ ለእነሱም ደግሞ ምግብ እሰጣችኋለሁ ማለት ነው። ዛሬ ሾፌራችን የለም የት እንደሄደ፣ ዛሬ ቅዳሜ ማለት ነው። ፀሐይ ስለሆነ ሰውየው ምግብ ስጣቸው ብሎ ማለት ነው ወደ እነሱ እና ነው ወደዚህ እንደዚህ አሁን ይመጣሉ። አሁን እኔን ስላዩ ነው። ዝም ብላችሁ ጠብቁ። እና እዚህ ጋር ደግሞ የሆነ ዲዛይን ነገር ነው። አሁን ደስ ይላል። ለማንኛውም እንደዚህ ማድረግ ለእንስሳቶች፣ ያው ውጭ ላይ ያሉ እንስሳቶች በጣም ስለሚሞቃቸው እንደዚህ ዲፕ ውስጥ ያለ እንደዚህ ጋር አርከፍከፍ ስናደርገው አሪፍ ነው። ፈጣሪም ደግሞ ጥሩ ነው ለእኛ ማለት ነው። እዚህ ሀገር የልጆች እና እስኪ አሁን ወደ ሌሎች ቦታው ይዛችሁ እሄዳለሁ ማለት ነው። ከፈከፍኩት መጣ። ቁጫ ነው እዚህ ጋር ያያቻችሁ ያያቻችሁ ባይ ዙም ላርዶ ታያሉ ውሃ አርከፈከፍኩላቸው እዚህ ጋር ለነዚህ ነው ማለት። አዲስ የተወለዱ ሕጻናቶች ናቸውና አሁን ይሄው መጣው ማለት ነው። ይኸው ከፍ ቅድም የታከፈከፈው ውሃ ይሄንን ይመስላል። እኔ ሁሌ ጧት ጧት እዚህ ጋር ውጭ ስለሆነ ልብስ ማጥበው ለእነሱ ብዬ ውሃ አርከፈከፋለሁ እዚህ ጋር ማለት ነው። አሁን ይሄው አንዱ አዳለች ወደዛ አንዱ አዚያ ውድ የቻናል ቤተሰቦች ይህን ነው ይመስላል፣ ማለት ነው ይታያቸዋል። ይህ ነገር ግን ማለት ነው እኔ ሁሌ ጥያቄ ይሆንብኛል። በጣም አፍርቷል። ምንድን ነው እስቲ ንገሩኝ፣ የምታውቁ ማለት ነው። ይህ በእኛ ሀገር ምን ይባላል መሰላቸው? እንደሚያ እንዴት እንደሚያምር፣ በእኛ ሀገር ይህ ትሩንጎ ይባላል፣ ትርንጎ ይባላል። አያችሁት? እንዴት አባቱ እንደሚያምረው! እና ሎሚ ነው ወይስ ብርቱካን ነው? ብርቱካን አይደለም። እንዴት እንደፈራል ይታያችሁ፣ እንዳለቅበት ጠል ብሏል ማለት ነው እና ምንድነው ይሄ ነገር እስቲ ንገሩኝ፣ እስቲ ምታውቁ ማለት ነው። ቶቼ በጣም ነው የሚጣፍጠው። ከዚህ በፊት ግን እንዴት ነው ምን መሰላችሁ እንደ ተረንጎ ተረንጎ የሚባል አለ በእኛ ሀገር ና እሱን ነው የሚመስለው። እንዴት እንዳፈራ ዩት ይሁት፣ ብዛቱ እዚህ ጋም አለ እዛ ጋም እንዳለ አለ ማለት እንደ ደንብ በአርጎን ያፈራ፣ እና አሁን እንደምታዩት ፀሐይ ስለሆነ ዩት፣ ፀሐይ ስለሆነ እንዴት አርጎ እንዳቃጠለው ማለት ነው። ይውላችሁ ይህ አሁን ካለቀኑ ነው የሚመስለው። እና እንግዲህ ያው የክፍልለ ሀገር ልጅ የሆናችሁ ታውቁታላችሁ ማለት ነው። የሁላችሁ ይሄ ማለት ነው። የሁላችሁ ይሄ አያችሁት፣ ታያችኋል ወይ? ኑሮ ቤተሰብ እንዴት ናችሁ? ደላ ናችሁ ወይ? ማን ነው ዛሬ ትሮንጎ ከኔ ጋር የሚበላው ማለት ነው። የሁላችሁ እንዴት እንዳፈራ ትሮንጓችሁ አያችሁት። ይሄ በእኛ ሀገር ምን ይሆናል መሰላችሁ አዲስ አመት እንቁጣጣሽ ሲመጣ ይሄ ከቡና ጋር የሚቀርብ ነው። ከጭብጦ ጋር ከጤፍ ጭብጦ ጋር የሚቀርብ ነው ማለት ነው። እና አሁን ሳየው ግርም አለኝ። የዛሬ አመትም አፍርቶ ነበረ፣ ዘንድሮ ደግሞ አፈራ ማለት ነው። አስባችሁታል? ይሄ እንዴት ይሄ ትርንጎ ይባላል። ሎሚ ስትናገር ሰምቻታለሁ ወይ? እና አፍርቷል ማለት ነው። ትርንጎ ያው ግብለ ሀገር ልጅ የሆናችሁ ታውቁታላችሁ ማለት ነው። እንዳልኳችሁ መስከረም አዲስ አመት እንቁጣጣሽ ጠዋት ላይ ቡና ተፈልቶ ይሄ ነው የሚቆረጥ ማለት ነው። ይሄ ቆዳው ራሱ ቆዳው ራሱ በጣም ይጣፍጣል፣ እንዴት አባቱ እንደሚያምር ማለት ነው። አሁን ይሄ በጣም ገና ያድጋል ማለት ነው። ገና ያድጋል አሁን ገና ይሄ ቢያንስ አንድ ሁለት ወር ምናምን ይሆነዋል ማለት ነው። ከትንትን ካለ ና በጣም ብዙ ነው። ግን የሚገርማችሁ እዚህ ጋር ፀሐይ ስለሆነ የሁላችሁ እዚህ ጋር ምች መትቶታል ማለት ነው። ይህንም እንደዚሁ ምስኪን ስምች መትቶታል ማለት ነው። እንዳለ ማለት ነው። ምክንያቱም አልቻለውም በቃ፣ በጣም ነው የሚሞቀው፣ በጣም ነው የሚያቃጥለው እዚህ ከኛ ጋር ማለት ነው አሁን ላይ። እና ትርንጎ እኛ ጋር እዚህ እኛ ግቢ ማለት ነው እንትን እንተክላለን ይህ ምንድን ነው ቲማቲምም አይታችሁ ከሆነ ባለፈው ቲማቲም ተክዬ ነበረ። አሁን ፀሐይ ስለሆነ ነው ቲማቲሙ እንኳን ያልተተከለው ማለት ነው። እና ይሄ የሁላችሁ ውዶችዬ ትርንጓችን እንግዲህ አንዳንድ የሚፈልግ ትርንጎ ካለ ብቅ ይበል ወደ ቤታችን ማለት ነው ብቅ ማለት ነው የሚፈልግ መጥቶ የሚበላ ማለት ነው ካለ ጎራ ጎራ በሉና አንዳንድ ይሰጣችኋል ማለት ነው። ይሄ ብርቱካንም አይደለም ትርንጎ ይባላል። ይሄ ይኸው የምታውቁ የክፍለ ሀገር ልጆች ታውቁታላችሁ ማለት ነው። እንዴት ቅምጥል ጥል ነው ያለው። በቃ በጣም ነው ያፈራ። ግን እንዳልኳችሁ በቃ አሁን በጣም ይሞቃል። በጣም ነው የሚሞቀው። በጣም ነው ሙቀቱ። በጣም እንግዲህ ሙቀቱ ሀምሳ ሁለት እንትና አርባ ሁለት ነው ሙቀቱ ማለት ነው እና አሁን የሁላችሁ ትዛለኝና ተዛለኝና፣ ለምን አልቀርጣውም ብዬ ሁላችሁ እየቀረጥኩላችሁ ነው ማለት ነው። እንግዲህ ተረንጎ የሚበላ አሁን መጭ መስከረም አይደለ? ለመስከረም፣ እስከዛማ በደንብ ነው የሚቀላው ቀዩ ነው። እንዴስ ተደርጎ አይደለም፣ ብቻ ከኛገር ገር ማለት ነውኛ እኛ በኛ ገር ይህ ነገር በጣም ለብዙ ነገር ይጠቅማል። ለብዙ ነገር ማለት ነው። ለምን ምናምን ምናምን እንዳትለ፣ ለምንድን ነው የሚጠቅመው ሬታ እንዳትለ፣ የክፍለ ሀገር ልጅ የሆናችሁ በተለይ ወደዛ ወደኛ ወደ አማራ ክልል የሆናችሁ እህቶቼ ካላችሁ ማለት ነው፣ የቻናሌ ቤተሰቦች ይህ ለምን እንደሚጠቅም በደንብ ጻፉልኝ ማለት ነው። ይሄ በጣም ቆንጆ ነው። በጣም በተለይ አዲስ አመት እንቁጣጣሽ ጠዋት ለምን እንደሚጠቅም ታቆታላችሁ ማለት ነው። እንግዲህ በኮሜንት ጻፉልኝ እና ይህን ይመስላል። ውድ ያገሬ ልጆች፣ ዛሬ እንዳጋጣሚ ዝም ብዬ እዚህ ጋር ወጣ ስል ለምን አልቀርጠውም አልኩና ቀረጥኩት ማለት ነው።